ሰላም ውድ የተከበራቸው የቻናላችን ተከታታዮች በድጋሚ ለሌላ የፊልም ግብዣ ተገናኘ። የዛሬ ፊልም ግብዣችን የሆነው እውነተኛ ታሪክን መሰረት አድርጎ የተሰራ የ2013 ፊልም የሆነው 12 years a slave ነው። ታሪካችንን ከመጀመራችን በፊት ፍቃደኛ ከሆኑ ቻናላችንን ላይ ሰብስክራይብ፣ እንዲሁም ሼር አድርጉ። ታሪካችንን የሚጀምረው በኒውዮርክ ሳራቶጋ ስፕሪንግ ውስጥ ሲሆን በነጻነት የሚኖር ጥቁር አሜሪካዊም በማስመልከት ነው። ስሙ ሰለሞን ይባላል። እርሱ ታዋቂና ጎበዝ ቫዮሊን ተጫዋች ሲሆን ጥሩ ቤተሰብ ያለው ሰው ነበር። በአንድ ዕለት የሰለሞን ጓደኛ ሁለት ማጂሽያን የሆኑ ሰዎችን ያስተዋውቀዋል። ሰዎቹም በዋሽንግተን ለሁለት ሳምንታት የሙዚቃ መሳሪያ ችሎታውን እንዲያቀርብና ለዚያም የሚመጥን ዳጎስ ያለ ክፍያ እንደሚያገኝ ይገልጹለታል። እሱም ያለ ማቅማማት ግብዣቸውን ተቀብሎ ይለያያሉ። በቀጣይም ለዝግጅቱ በስፍራው ሲገኝ ሁለቱ አስማተኞች ለታዋቂነቱና ለስኬቱ በማለት ግብዣ ያደርጉለታል። በዚያም እየተመገቡና እየጠጡ ነው። በቀጣዩም ቀን ሰለሞን ከበዛ ስካሩን ቅልፍ በድንጋጤ ሲነቃ እጆቹ በሰንሰለት ታስረውና ልክ እንደ እስረኛ ሰው በአንዲት ክፍል ተዘግቶበት ራሱን ያገኝና በድንጋጤ ራሱን ለመፍታት እየሞከረ ሳለ ሁለት ሰዎች ወደ ክፍል ይመጣሉ። እርሱም ነፃ ሰው መሆኑንና ሚስትና ልጆች እንዳሉት እንዲሁም በሳራቶች ስፕሪንግ ኒውዮርክ ውስጥ እንደሚኖር ይነግራቸዋል። ነገር ግን ሰዎቹ ሊያምኑት አልቻሉም። ስለዚህም ባሪያ መሆኑን አጽንኦት ሰጥተው በመናገር ከማመን ይልቅ በከፋው ሁኔታ ሀገር ፈውት ባለበት ተውት ይሄዳል። ከዚያም በኋላ ሌላ ሰው ወደ ውስጥ በመምጣት ያደረገውን ልብስ እንዲቀይር ያዘውና ሰለሞንና ሌሎች ሰዎችን ምሽት ላይ በእቃ መጫኛ ውስጥ ከተው ጉዞ ይጀምራል። ከጉዞውን መጨረሻ ላይ ሰለሞን ለባሪያ ንግድ ሽያጭ እየተወሰዱ እንደሆነ ይረዳል። እርሱ ከተቀሩት ሰዎች ጋር ወደ መርከቡ ያመራል። አንድም ሰው ወደ መርከቡ እንዲገቡ በቁጣና በጩኸት ያለ ክብር ይናገራቸው ጀመረ። በመርከብ ውስጥም ባሉበት ከእስረኞቹ መካከል የሆነ አንድ ሰው ሰለሞንን የማንበብና የመጻፍ ችሎታውን እንዲደብቅ ይነግሯል። ምክንያቱ ደግሞ ሕገ ወጡን የሰዎች ዝውውር የሚያደርጉ ሰዎች ጆሮዎች ተገባ ሰለሞን ያለምንም ቅድመ ሁኔታ ስለሚገደል ነበር። ከጥቂት ሰዓታትን በኋላ አንድ ነጭ ወደ እስረኞቹ ክፍል በመግባት ከልጆቿ ጋር የተኛችውን ጥቁር ሴት በእርሷ ላይ የወሲብ ጥቃት ለማድረስ ይቀሰቅሳታል። አማራጭ የሌላት ይቺ ምስኪ ከመኝቷ ተነስታ ስታመራ አንድ ሌላ ጥቁር የወገኑ መነካት ቢያሞ ተነስቶ ከሰውየው ጋር ግብግብ ይገጥማል። ነገር ግን ብዙም ሳይፋለመው ነጩ በስለት ወቅቶ ይጥሏል። ከዚህም የተነሳ ሰለሞንን ጨምሮ በዚያ የነበሩ እጅግ በጣም ይደነግጣሉ። በቀጣዩም ቀን የሞቹን ሬሳ ወደ ባህሩ እንዲጥሉ ትእዛዝ ይሰጣቸውና ወደ ባህሩ ይጨምሩታል። መርከቢቷም ወደ ወደብ ስትደርስ እስረኞቹ አንድን ሰው ይተዋወቃሉ። ሰለሞንም ለሰውየው ስለ እርሱ እውነተኛ ማንነትና ስም ሊነግረው ሲል ሰውየው ከሰለሞን ቃል ይልቅ ጥፊውን ያስቀድማል። ከዚያም ሌሎች ባሪያዎች ወደሚኖሩበት ስፍራ ጭነው ይወስዷቸዋል። በዚያም ሰለሞን ኤሊዛና ሁለቱን ልጆቿን ይተዋወቃል። ከስፍራውም ሲደርሱ ራሳቸውን እንዲያጸዱና ልብሳቸውን እንዲቀይሩ ከተደረገ በኋላ ልክ እንደ ዕቃ እርቃናቸውን በማቆም ለግዢ ይቀርባሉ። በስፍራውም ፎርድ የሚባል ሰው ተገኝቶ እንደ ሸቀጥ ከተደረደሩት ሰዎች መካከል ሰለሞንና ኤሊዛ ላይ ዓይኑ ያርፋል። ሻጩም ተስማምቶ ይዟቸው ለሄድ ሲል ከልጆቿ መለየት ያልፈለገችው እናት በእንባ ከልጆቿ እንዳይለዩት ልመናት አቀርብ ጀመር ፎርድም እስከ ልጆቿ ለመውሰድ ቢሞክርም ሻጩ የሁሉንም ዋጋ ስላስወደደበት ኤሊዛን ብቻ ለመውሰድ ይገደዳል። ታዲያ በዚህ ስፍራ የበታች እንጂ የበላይ ሆና ከልጆቿ ጋር መቅረት የተሳናት እናት በእንባና በጩኸት ኃይሏ ወደ ፎርድ ቤት ታቀናለች። እርሷም እስከዚያ ሰዓት ድረስ እያለቀሰች ነበር። ሰለሞን አሁን ስሙ ተቀይሮ ፕሌት ሆኗል። እርሱም ስለ ኤላይዛ ቢያዝንም በውስጡ ያለው ቁጭት የማጽናናት ኃይሉን ያዳክመበታል። አሁን ፕሌት በተወሰደበት ስፍራ ስራ ለመጀመር ከተቀሩት ባሪያዎች ጋር ከሰራተኞቹ አለቃ ከሆነው ቲቤት የሥራ መመሪያ ይሰጠዋል። ቲቤትም ከሱ የሚበልጥ ሰው እንደሌለ የሚያስብና ከርሱ በተቃራኒ የሚቆምን ሰው አጥብቆ የሚቃወም ትዕቢተኛ ሰው ነበር። በሌላ በኩል ሚስተር ፎርድ ከወንዙ ማዶ የሚገኙ እንጨቶች ተቆርጠው እንዴት ሆኑ ተሻግረው እንደሚመጡ ሀሳብ ሆኖበታል። በዚህ ጊዜ ፕሌት ሀሳብ ይሰጠዋል። ሀሳቡ የተቆረጡትን እንጨቶች አንድ ላይ በማሰር በወንዙ ላይ ልክ እንደ ጀልባ በመጠቀም ወደ ወንዙ ዳርቻ ማምጣት የሚል ነው። ነገር ግን ቲቤት የፕሌትን ሀሳብ ማጥላላትና ሀሳቡን መሟገስ ይጀምራል። ነገር ግን ሚስተር ፎርድ ፕሌት ያለውን እንዲሞክር ይፈቅድለታል። ፕሌትም ልክ እንዳለው በማድረግ በተሳካ ሁኔታ ከተቀሩ ባደረቦቹ ጋር እንጨቱን በወንዙ ላይ በማንሳፈፍ ወደ ዳርቻው ያመጡታል። ከዚህም የተነሳ ሚስተር ፎርድ እጅግ በጣም በፕሌት በመደሰት ቫዮሊን በስጦታ መልክ ይሰጠዋል። በአንዱም እለት ፕሌት በታዘዘው መሰረት እየሰራ ሳለ ቲቤት ወደ እርሱ መጥቶ ይመተዋል ፕሌትም ቲቤት ያለ ምክንያት እየመታውና የሰራውን እያፈረሰበት መሆኑን ሲያስተውል ሊታገሰው ይሞክራል። ነገር ግን የቲቤት ትዕቢት ከመጠን ያለፈ ስለነበር በራሱ በቲቤት መሳሪያ ደጋግሞ ፕሌት ይመተዋል ከጥቂት ደቂቃዎችም በኋላ ቼፕን የተባለ የበላይ አዛዥ የነበረ ሰው መጥቶ ጥላቸውን ካቋረጠ በኋላ ቲቤትን ይዞት ይሄዳል። ከጥቂት ሰዓታትም በኋላ ቲቤት ከጓደኞቹ ጋር በመምጣት ፕሌትን ከመቱ በኋላ እርሱን በስቅላት ለመግደል በዛፍ ላይ አንጠለጥሉታል። ይህኔ ግን ቼፕን ወደ እነርሱ በመምጣት እንዲያቆሙ ይነግራቸዋል። አሻፈረኝ ብለው የሚቀጥሉ ከሆነ ግን ሕይወታቸውን እንደሚከፍሉ ሲነግራቸው ባይስማማቸውም እንኳን ፕሌትን ባለበት ጥለውት ይሄዳል። ፕሌትም በዚያ ዛፍ ላይ እንደተጠለጠለ ጥቂት እግሩ ባገኘው መርገጫ ምክንያት በዚያው ቀኑ ሙሉ ይውላል። በዚህ የነበሩ ሰዎች ምንም ያህል ተንጠልጥሎ ቢያዩትም ከረዱ ስለሚገደሉ በፍርሃት ምንም ሳይረዱት ይቆያሉ። አመሻሽ ላይም ሚስተር ፎርድ ወደ ፕሌት በመምጣት ከተሰቀለበት ፈቶ ወደ ቤት ይወስዷል። ፎርድም ለፕሌት ይህ ስፍራ ለእርሱ ጥሩ እንዳልሆነና ቲቤት በቅርብ አሊያን በሩቅ ሊገለው እንደሚችል ይገልጽለታል። ስለዚህም የከፈለውን ክፍያ ለራሱ መልሶ ሚስተር ኤፕስ ስለሚባል ሰው ይሸጠዋል። የሰለሞን ታሪክ ከድጡ ወደ ማጡ ሆኖ ሚስተር ኤፕ ጋር ሲመጣ ሰውየው በጣም ጨካኝና ጥፋት ያጠፉትንም ሆነ ያላጠፉትን ባሪያዎች በመግረፍ የሚታወቅ አውሬው ሰው ሆኖ ይጠብቀዋል። በዚህ ስፍራ ፕሌትን ጨምሮ ሌሎች ሰራተኞች ጥጥ ይለቅሙ ነበር። በዚያም ስፍራ ፓትሲ የምትባል ባሪያ ስትገኝ በስራዋ በጣም ታታሪ ነበረች እና ከዚህም የተነሳ በእሷ የስራ ብቃትና ቅልጥፍና ሌሎች ከሚያስገቡት ገንዘብ የተሻለ ማስገባቷን ሚስተር ኤፕ ይመሰክርላል። በአንዱ ቀን ምሽት ላይ ሚስተር ኤፕ ሁሉም ባሪያዎች ከተኙበት እንዲነሱ ካደረገ በኋላ ሁሉም እንዲደንሱ ያዛቸዋል። በዚህ መሃል የሚስተር ኤፕ ባለቤት በድንገት ትመጣና በፓትሲ ላይ የአበባ ማስቀመጫ ትወረውርባታለች። ይህን ያደረገችበት ምክንያት በባለቤቷ ተወዳጅነት በማግኘቷ በቅናት ነበር። እሷም ይህን ካደረገች በኋላ ለባለቤቷ እንዲሸጣት ትነግሯለች። ነገር ግን እሱ ሀሳቧን ሳይቀበላት ይቀራል። ከዕለታትም በአንዱ ቀን የሚስተር ኤፕ ባለቤት ፕሌትን ካስጠራችሁ በኋላ እቃ ገዝቶላት እንዲመጣ ትልከዋለች። እሷም ፕሌት ከየት እንደመጣና መጻፍ ወይም ማንበብ ስለመቻሉ ትጠይቋለች። ፕሌትም መልሶ ከዋሽንግተን እንደመጣና መጻፍም ሆነ ማንበብ እንደማይችል ይነግራታል። ወደ ገበያም እየሄደ በመንገድ ላይ ሳለ የመሬት ከበርቴዎች ሁለት ጥቁር ወጣቶችን በስቅላት ለመቅጣት እየተዘጋጁ ሳለ ይመለከትና በድንጋጤ ይቆማል። ይህን ጊዜ ከሰቦቹ አንድና ወደ እርሱ እንዲመጣ ያዘውና በአንገቱ ላይ ያለውን የሚስተር ኤፕ ማህተምን ከተመለከተ በኋላ እንዲሄድ ይነግረዋል። እርሱም እየሄደ ሳለ ሁለቱን ሰዎች አንቆ ይገሏቸዋል። ምሽትም ላይ ሚስተር ኤፕ ወደ ፓትሲ ክፍል በመምጣት ይደፍራታል። ፓትሲ ምንም ማድረግ ባለመቻሏ ራሱን አርክቶ እስኪጨርስ ድረስ በዝምታ ትታገሰዋለች። በሚቀጥለው ቀን የኤፕ ባለቤት ፕሌት ትላንት ገበያ ሄዶ ያዘዘውን እቃ እንዲያመጣት ነግረውና ወደ ሱቁ ይሄዳል። በዚህ ጊዜ የተጠቀለለ ወረቀት ይመለከትና ከወረቀቶቹ መካከል አንዱን ይወስዳል። ምሽትም ላይ ባሪያዎቹ እንዲጨፍሩ ይታዘዛሉ። ከዚያም ለሁሉም ምግብ እየተሰጠ ሳለ የኤፕ ባለቤት ፓሲን እንዲያልፏት ታደርጋለች። የአልበቃት ብሏት ፓሲን በስለት ፊቷን ትቀዳታለች። ይህ ሁሉ ካለፈ በኋላ ፓትሲ ለፕሌት ሚስተር ኤፕስ የሚያደርጋትን ነገር ሁሉ ትነግሯለች። ከዚህም የተነሳ ያላት ተስፋ ተማጦ አልቆ ለመኖር መጓጓት እንኳን እንዳቆመች ታስረደዋለች። ከጥቂት ጊዜያቶች በኋላ ሚስተር ኤፕ በሚኮራበት የጥጥማ ሰዎቹ ላይ ተባዮችን ይመለከታል። በዚህ ጊዜ ባሪያዎቹ ለዳኛ ተርነር በኪራይ ለተወሰነ ጊዜያት ይቀርቡ ነበር። ስለዚህም ሚስተር ኤፕ ለዳኛ ተርነር ስለ ራሱ መጥፎ ባህሪ እንዳይነግሩት ባሪያዎቹን ያስጠነቅቃቸዋል። በዳኛ ተርነር ቦታም ባሪያዎቹ በሸንኮራ አገዳ ተከላ እንዲሰሩ ተመድበው ነበር። እነርሱም በዚያ በዳኛ ተርነር ጥሩ ባህሪ ምክንያት ተስበው ወደውት ነበር። አንድም ቀን ዳኛ ተርነር ፕሌት የተዋጣለት ቫዮሊን ተጫዋት እንደሆነ ያውቃል። ስለዚህም በአንድ ጓደኛው ፓርቲ ላይ የሚጫወት ቫዮሊኒስት እየፈለገ ስለነበር እድሉን በቀጥታ ለፕሌት ያቀርብለታል። ፕሌትም በብዙ ደስታ እድሉን ይቀበላል። ከዚያም በቤቱ ሆኖ ሳለ ከሚስተር ፎርድ በተሰጠው ቫዮሊን ላይ የሚስቱንና የልጆቹን ስም በመመልከት በጥሩ ስሜት ለመጫወት በላው ላይ ይቀርጻል። በመጨረሻም ተባዮቹ ከጥጡ ማሳ ላይ በመወገዳቸው ሁሉም ባሪያዎች ወደ ሚስተር ኤፕ ይመለሳሉ። ሁሉም ባሪያዎች ወደ ስራቸው ከተመለሱ በኋላ በእነርሱ መካከል አዲስ የሆነ አርሚስ ባይ የሚባል ነጭ ባሪያ እንመለከታለን። እርሱም በሚስተር ኤፕ ምክንያት የሁሉም አለቃ ሆኖ ይሾማል። በአንዱ ምሽት ላይ ፕሌት አርሚስ ባይን ለማግኘት ወደ እርሱ ይሄድና መነጋገር ይጀምራል። አርምስ ባይም ብዙ ውስኪ ከጠጣ በስራው ላይ ውጤታማ እንደማይሆንና በመጨረሻም እና ወድቆ እንደሚገኝ ስለራሱ ይነግሯል። እርሱም ባሪያ የሆነው ከመጠጡ ሱስ የተነሳ ገንዘብን ስላጣ የሚከፈለውን የባሪያ ክፍያ ለማግኘት እንደሆነ ይገልጽበታል። አለቃው ሚሳሬፕም ቢሆን እርሱም በማየቱ እንደተደነቀና ምንም ያህል ጥፋት ቢያጠፋ እንደ ሌሎቹ ባሪያዎች እንደማይገርፈው ይልቁን እንዲስተካከል እንደሚናገረው ጨምሮ ይነግሯል። ከዚህም የተነሳ ፕሌት አርምስ ባይም በማመን ወደ ኒውዮርክ ደብዳቤ እንዲልክለት ይጠይቋል። አንዱስ ባይም ፕሌትን ለመርዳት በሐሳብ ይስማሙ። ቀጥሎ ፕሌት ደብዳቤውን በወረቀቱ ላይ መጻፍ ይጀምራል። ከጥቂት ጊዜያትም በኋላ ፕሌት ካሚስተር ኤፕ ጥሪ ደርሰውና ፕሌት የጻፈውን ደብዳቤ አስመልክቶ ኤፕ ይጠይቀዋል። ፕሌት ግን በምላሹ በጻፉም ሆነ ማንበብ እንደማይችል ይገልጽለታል። ደስ በሚል ሁኔታ ሚስተር ኤፕ በቀላሉ ያምለዋል። ስለዚህም ፕሌት እየጻፈ የነበረውን ደብዳቤ ማንም ሳያው በእሳት ያቃጥለዋል። ከዓመታትም በኋላ ሚስተር ኤፕ ቤት ለማሰራት ይፈልግና የኮንስትራክሽን ባለሙያ የሆነውን ካናዳዊ ቤዝ የተባለ ሰው ያመጣል። አንድ ቀን ቤዝ ፕሌትን ሲያወራው በአሜሪካ ባየው ባሪያ ሁኔታ በጣም እንደተገረመና እሱ ይህን አይነቱን ሁኔታ የማይቀበል ይልቁንም የሰዎችን መገፋትና መለየት አጥብቆ የሚቃወም ሰው እንደሆነ ይገልጽለታል። ከዕለታትም በአንዱ ቀን ሚስተር ኤፕ በዚያ የነበሩ ሰዎችን በሙሉ ፓትሲን አይታችኋል ወይ በማለት ያስጨንቃቸው ጀመር። እነርሱ ግን የት እንዳለች አያውቁም ነበር። ከጥቂት ሰዓታትም በኋላ ኤፕ ያገኛትና እየገፈተረ ሲያመጣት ፓትሴ የነበረችው ሚስተር ሻውስ ቤት እንደነበርና ኤፕስ የምትታጠበበት ሳሙና ስላልሰጣት ሳሙና ለማምጣት ብቻ እንደሆነ ትነግረዋለች። ነገር ግን ኤፕስ ሊረዳት ፈቃደኛ አልሆነም። በዚህ መሃል ሚስቱ መታ እንዲ የጦጅ ልታናግረው ስለማይገባት እንዲገርፋት ትነግረዋለች። እርሱም እንድትታሰር ካደረገ በኋላ የመግረፊያ ዘንጉን ለፕሌት ሰጥቶ እንዲገርፋት ያደርጋል። ፕሬት በጣም የተጠነቀቀ በቀስታ ሲገርፋት ደስ ያልተሰኘው ኤ ተቀብሎ እርሱ ራሱ እራሱ ይገርፋታል። ከዚህም በኋላ ፓትሲ ክፉኛ ሰውነቷ ተጎርቶ እንመለከታለን። ከዚህም የተነሳ ፕሌት በጣም የጥፋተኝነት ስሜት ይሰማውና ቫዮሊኑን ይሰብረዋል። በሚቀጥለውም ትዕይንት ፕሌት እና ቤዝ በሚሰሩበት ቦታ ሳሉ ፕሌት ስለ እውነተኛ ስሙና ስለበፊት በፊት ታሪኩ ለቤዝ ይነግሯል። ቤዝም በሰማው ነገር በጣም ይደናገጣል። ፕሌትም ቀጥሎ ወደ ጓደኛው ፓርከር ደብዳቤ እንዲያደርስለትና ስላለበት ሁኔታ እንዲነግረው ይጠይቋል። ቤዝም በሐሳቡ ይስማማል። ከተወሰኑ ዓመታትም በኋላ ፕሌት በስራ ቦታው ላይ ሳለ አንድ ሰው መጥቶ ሰው እየፈለገው እንደሆነ ይነግሯል። ፕሌትም በእርግጠኝነት ፓርከር ነው በማለት በሩጫው ደርሶ ሄዶ ያቅፏል። ለአስራ ሁለት ዓመታትም ያህል አልተያዩም ነበር። በዚህ ሁኔታ ሚስተር ኤፍ ደስ ስላልተሰኘ ሰዎቹን ለማስቆምና ለመደባደብ ያቃጣው ጀመር። ነገር ግን ፓርከርና ከእርሱ ከርሱ ጋር የመጡ ሰዎች ሰለሞን ነጻ ሰው ስለሆነ እርሱን ባሪያ አድርጎ መግዛት ያስቀጣል ብለው ሚስተር ኤፍ ደስ ባይሰኝም ይዘውት ይሄዳሉ። ሰለሞንም ወደ ቤቱ ከ12 ዓመታት በኋላ ሲመለስ ሁሉም ነገር ተቀይሮ ሚስቱ አርጅታ፣ ልጆቹ አግብተው ወልደው ያገኛቸውና በድንጋጤ ሰላምታ ከተለዋወጡ በኋላ በአንድነት ይተቃቀፉና ታሪኩ ያበቃል።